መቼም በምድር ላይ በሕይወት ከሚቆዩበት ዕድሜ ስልሳ በመቶውን ወይም ከግማሽ በላይ የሚሆነውን ዕድሜያቸውን በውሃ ውስጥ የሚያሳልፉ ሕዝቦች አሉ ቢባል ለማመን አዳጋች መሆኑ አይቀርም። ምናልባት ይህን ነገር ሲሰሙ እነዚህማ የአሳ ዝርያዎች መሆናቸው አይቀርም ቢሉ አያስደንቅም። ነገር ግን በደቡብ ምስራቅ እስያ የሚኖሩት የሳማ ባጃው ሕዝቦች ህዝቦች ኑሯቸውን በውኃ ላይ የመሠረቱ ናቸው። እነዚህን ህዝቦች አንዳንዶች የባህር ላይ ህዝቦች በማለት ይጠሯቸዋል። የሳማ ባጃው ሕዝቦች ህዝቦች ከትውልድ ወደ ትውልድ ሲተላለፍ በወጣ ባህላቸው መሠረት ኑሯቸውን በውሃ ውስጥ መስርተዋል። የባህር ላይ ዘላን ህዝቦች የሚል መጠሪያ የሰጧቸውም አሉ። እነሱ ግን እኛ የባህር ደህንነት ጠባቂዎች ነን፣ እኛ ከሌለን የውሃ ደህንነት አደጋ ላይ መውደቁ አይቀርም ብሎ ያምናሉ። ከቅርብ ጊዜ ወዲህ በመኖሪያ አካባቢያቸው በአየር ንብረት ለውጥ ምክንያት ብዙ ነገሮች እየተቀየሩ መምጣታቸውን እየታዘቡ መሆኑንም ይናገራሉ። የሳማ ባጃው ህዝቦች ኑሯቸው በአንድ አገር ብቻ የተወሰነ አይደለም። በደቡብ ምስራቅ እስያ በሚገኙት ፊሊፒንስ፣ ማሌዥያ፣ ኢንዶኔዥያ እና ብሩኒ ሀገራት ውስጥ ይኖራሉ። ዋነኛ መተዳደሪያቸው ደግሞ በአሳ ማስገር ላይ የተመሰረተ ነው። እነዚህ ህዝቦች ሌሎች በከፍተኛ ቴክኖሎጂ በታገዘ ስልጠና የሚያገኙትን ጠላቂ ዋናተኛ የመሆን ብቃት በተፈጥሯዊ ልምምድ የታደሉ ናቸው። ልጆቻቸውን ከአራት ዓመት ጀምሮ ዋና ያስተምራሉ። ሕይወታቸውና ኑሯቸውም በውኃ ላይ የተመሠረተ መሆኑን ከሕፃንነታቸው ጀምረው ያስተምሯቸዋል። ሕፃናቱም በሚሰጣቸው ትምህርት ተኮትኩተው ያድጋሉ። ባህልና እሴቱን ለማስጠበቅና ለመጪው ትውልድ ለማስተላለፍ በትጋትና በፍቅር ይሰራሉ። የማህበረሰቡ አባላት እንደሚናገሩት ሁልጊዜ ከጠዋቱ አራት ሰዓት ጀምሮ በውሃ ውስጥ ዋና ይጀምራሉ። እስከ ቀትር ድረስም እየዋኙ በውሃ ውስጥ ይቆያሉ። የባጃው ጎሳዎች ከ60 እስከ 70 ሜትር ድረስ ጠልቆ የመዋኘት ችሎታም አላቸው። በዋና ቆይታቸው ወቅት በቀን እስከ 25 ኪሎ ግራም የሚመዝን አሳ እንደሚያመርቱም ይናገራሉ። ሁሉም የማህበረሰቡ አባላት ወጣት፣ ጎልማሳ፣ ልጅ ሳይል በየቀኑ ረጅም ሰዓታትን በዋና ያሳልፋሉ። ዋና ከሌለ ሕይወት የምትቀጥል ቀኑም መሽቶ የሚነጋ አይመስላቸውም። መኖሪያ ቤታቸውንም በባህር ዳርቻ በውሃ ላይ ተንሳፋፊ በማድረግ ይገነባሉ። በባህር ዳርቻ ላይ የሚገነቡት ቤቶች ቀለል ያሉ የቤት መስሪያ ቁሳቁስ በሆኑት በእንጨትና በዘንባባ አማካኝነት የሚሰሩ ናቸው። እነዚህ በባህር ላይ የሚሰሩት ቤቶች ከውሃ በቅርብ ርቀት ላይ የሚገኙ በመሆናቸው የዕለት ከዕለት ሕይወታቸውን ለመምራት ያስችላቸዋል። ማኅበረሰቦቹ በባህር ላይ ተንሳፋፊ ቤቶችንም ይገነባሉ። እነዚህ ቤቶች ከየብስ ርቀው ውሃ ውስጥ የሚሰሩ ናቸው። ቤቶቹ ከእንጨት የሚሰሩ ሲሆን በውሃ ላይ እንዲንሳፈፉ ለማድረግ በጀልባ መስሪያ ቁሳቁስ ወይም በሌላ ተንሳፋፊ መዋቅር ላይ ይሰራሉ። አብዛኞቹ የባጃው ህዝቦች በዚህ መንገድ በሚሰሩ ቤቶች ውስጥ ኑሯቸውን ይመራሉ። የተወሰኑ ደግሞ በጀልባ ላይ በተሰሩ ቤቶች ይኖራሉ። ለመኖሪያ ቤት የሚሰራው ጀልባ ተንቀሳቃሽ ቤት ሆኖ የሚያገለግል ሲሆን እንደ ሌሎች ቤቶች ሁሉ የማብሰያ፣ የመመገቢያና የመኝታ አገልግሎቶችን የሚሰጡ ክፍሎች አሉት። የባጃው ማህበረሰብ በባህላዊ መንገድ በሚሰሯቸው ጀልባዎች የመንቀሳቀስ ልምዳቸው ከፍተኛ ነው። ከሚኖሩበት አካባቢ እስከ 40 ኪሎ ሜትር ድረስ ርቀው ይጓዛሉ። በቀን እየዋኙ ከአምስት ሰዓት በላይ በውሃ ውስጥ ይቆያሉ። እነዚህ ህዝቦች በዘመናዊ ዓለም ከፍተኛ ሥልጠና ወስደው እንዲሁም ኦክስጅንና ልዩ ልዩ መሳሪያዎችን ተጠቅመው እንደሚዋኙ ጠላቂዎች ካለምንም ሥልጠናና የቁሳቁስ እገዛ በተፈጥሯዊ መንገድ ብቻ ራሳቸውን ተወዳዳሪ የሌለው ጠላቂ ዋናተኛ ማድረግ ችለዋል። በውሃ ውስጥ እየዋኙም ምንም አየር ሳያገኙ ዘለግ ላለ ጊዜ መቆየት ይችላሉ። አመጋገባቸውም ኑሯቸውን መሠረት ያደረገ ነው። ዓሳ ቀዳሚ ምግባቸው ሲሆን በየቀኑ ዓሳዎችን በማስገር ለምግብነትና ለገበያ ያቀርባሉ። የባህር ኪያር፣ ሸሪምን፣ የኮኮናት ምርቶችና ሩዝ ሌላው የማኅበረሰቡ ተመራጭ የምግብ አይነቶች ናቸው። ትዳር በባጃው ሕዝቦች ዘንድ ትልቅ ቦታ የሚሰጠው ነው። የባጃው ጎሳዎች ትዳር የሚመሠርቱት በቤተሰብ ምርጫ ላይ ተመስርተው ነው። የደረሰ ወንድ ልጅ ያለው አባት ከዘመዶቹ ጋር በጋራ በመሆን ለልጁ የትዳር አጋር የምትሆነውን ሴት ልጅ ያፈላልጋል። ለልጁ የምትሆነው ልጅ ከመረጠ የሴት ልጅ ቤተሰቦችን ከቤተ ዘመድ ጋር በመሆን ይጠይቃል። ቤተሰቦቿ ከተስማሙ ሰርግ ደግሰው ትዳር ይመሰርታሉ። በዚህ ጋብቻ ሂደት ውስጥ የወንዱም ሆነ የሴቷ ልጅ ምርጫና ፍላጎት አይጠየቅም። ትዳር ሲመሰረት ቀለል ያለ ሰርግ ይደገሳል። በሰርግ ስነ ሥርዓት ላይ ሙዚቃዎች፣ ስነ ቃልና የተለያዩ የመዝናኛ ዝግጅቶችም ይቀርባሉ። ትዳር የሚመሰርተው ወጣትም ለሴት ቤተሰቦች ጥሎሽ ይሰጣል። በጥሎሽ የሚሰጡትም ያሳ ማጥመጃ መሳሪያዎች፣ ጀልባዎችና ሌሎች ባህላዊ እቃዎች ናቸው። የሳማ ባጃው ህዝቦች ከአስር በላይ ቋንቋዎችን የሚናገሩ ሲሆን በዋናነት ባጃው የተባለውን ቋንቋ ይናገራሉ። እነዚህ አሳን በሚያስንቅ የዋና ብቃት የተካኑ ህዝቦች አሁን ላይ የህልውና አደጋ እንደተጋረጠባቸው በራሳቸው አንደበት መናገር ጀምረዋል። ወጣቶች የሕይወት ዘመናቸውን በባህር ላይ ከመኖር ይልቅ ወደ ከተሞች በመፍለስ ሕይወታቸውን መምራትን እየመረጡ መጥተዋል። በዚህም ማኅበረሰቡ ባህሉንና ወጉን ይዞ የመቀጠል አደጋው አሳሳቢ ደረጃ ላይ ደርሷል። በሌላ በኩል ደግሞ የየሀገራቱ መንግስታት የማኅበረሰቦቹን ድርጊት በሕገ ወጥነት መፈረጅ ጀምረዋል። በተለይም ለቤትና ለጀልባ መስሪያ ዛፎችን መጨፍጨፋቸው በአካባቢ ጥበቃ ተቆርቋሪዎች እያስተቻቸው ይገኛል። እንዲሁም አሳ በማስገር ተግባራቸውም በህገወጥ አሳ አስጋሪነት እየተፈረጁ መጥቷል። ከዚህ በተጨማሪ በአየር ንብረት ለውጥ ምክንያት የአሳ ምርት እየቀነሰ መምጣቱ ኑሯቸውን ስጋት ውስጥ ከቶባቸዋል። በመንግስታት የሚነሱባቸውን ውንጀላዎች ሙሉ በሙሉ አይቀበሉም። እኛ ለአካባቢ ጥበቃ ስጋት አይደለንም። እኛ ባህሮችና ዛፎች ተፈጥሯዊ ዑደታቸው ሥራቸውን ጠብቀው እንዲጓዙ ብርቱ አቋም አለን በማለት ይናገራሉ። እኛ በባህር ላይ መኖራችንን ካቆምን የባህሩ ህልውና አደጋ ላይ ይወድቃል በሚል ራሳቸውን የባህር ጠባቂዎች ብለው የሚጠሩት እነዚህ ማህበረሰቦች ቀጣይ ዕጣ ፈንታቸው በእድሜ የገፉ የጎሳ አባላትን ያስጨንቃቸዋል። ታዲያ እነዚህ በእድሜ የገፉ የማህበረሰብ ክፍሎች ከትውልድ ወደ ትውልድ ሲተላለፍ የቆየው ባህልና ልማድ እንዲቀጥል የተለያዩ ተግባራትን እያከናወኑ ይገኛሉ። ህፃናትና ታዳጊዎች ባህላቸውን እንዲያውቁ ሳይታክቱ ያስተምራሉ። አራት ዓመት የሞላው ህፃን ኮላ ጆች ጋር ሆኖ በባህር ላይ ይዋኛል። የማኅበረሰቡ ብቸኛ መታወቂያ የሆነውን ጠላቂው ዋናተኝነት ወይም ዳይቪንግ እንዲችል ብርቱ ክትትልና ድጋፍ ይደረግለታል። እንዲሁም አሳ ማስገር የሚያስችሉ ክህሎቶችን እንዲያዳብሩ በየጊዜው በቤተሰቡ እገዛ ይደረግለታል።